ሴቶች በወንዶች መጠየቅ የማይፈልጉት ስድስት ነገሮች። ወንዶች እነዚህን እኛ ሴቶች በፍጹም መጠየቅ የማንፈልጋቸውን ጥያቄዎች መጠየቅ የምትወዷት ሴት እንድትሸሻችሁ እና እንድትጠላችሁ የሚያደርግ ነው። አሁን እነዚህን ስድስት ነገሮች በፍጹም በፍጹም መጠየቅ አንፈልግም። ዛሬም የእኛኔ ሴቶች ከበድ ያለ ሚስጥር እነግራቸዋል። ሚስጥሩን ለመስማት ከአንተ የሚጠበቀው ይህን ቪዲዮ ላይክ ማድረግ እና እስከ መጨረሻው አብርሃም መቆየት ነው። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። እንደምታውቁት በዚህ ቻናል የእኛን የሴቶች ሚስጥር እያመጣሁ ዝርግፍ ነው የማደርግላችሁ። ጤናማ የሆነ የፍቅር ግንኙነት እንዲኖረን የሴቶችን ባህሪ እንድትረዱት ለማድረግ ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እና ደግሞ ወዳጆቼ ቪፒና አብርታችሁ ይልኝ። ከመጀመራችን በፊት ደግሞ ይሄ ቪዲዮ ለብዙ ወንድሞቻችን እንዲደርስ ላይክ አድርጉት። እሺ ወደ ዋናው ነጥብ ስንገባ የመጀመሪያው ነገር እኛ ሴቶች በወንዶች መጠየቅ የማንፈልገው የሚረብሸን የሚደብረን ጥያቄ ምንድ ነው? ለምንድ ነው እንደዚህ የለበሹ ለማን ነው ቴክስት ያደረግሽ ለምን እዚህ ቦታ ሄድሽ? ለምን አልሄድሽ? በቃ እንደዚህ አይነት ለምን የሚሉ የጭቅጭቅ የመቆጣጠር አይነት ጥያቄዎች በጣም ነው የሚረብሹን። በጣም ነው ሰላም የሚነሱን። ከዚያም ሲያልፍ ደግሞ ነፃነታችንን የሚያሳጡ ናቸው እና ኮምፈርታብል የማያደርጉን ሰላም የማይሰጡን ጥያቄዎች ናቸው። በተለይ ደግሞ እነዚህ ጥያቄዎች የሚጠየቁበት ቶን በነገራችን ላይ ምንም ነገር የሚነገርበት ቶን ወሳኝነት አለው። ሰውን በቃ የምንሳደብበት ቶን ራሱ በቃ የሆነ ተረጋግተን ቢሆን ለአናደደው እንደሚችል ታውቃላችሁ። በቃ እየጮህን የምንናገራቸው ነገሮች፣ ፊታችን ላይ በጣም በንዴት ተሞልተን የምንናገራቸው ነገሮች በጣም ጥሩ ነገሮች እንኳን ቢሆኑ ሰዎችን የማበሳጨት የማናደድ አቅም አላቸው እና ቶኑ ደግሞ በዛ ላይ ማለት ነው ለምንድነው ወደዚህ ለብሰሽ የመጣሽው ና ለምንድነው ይሄን በጣም ትልቅ ልዩነት አለው። የለበሰችው አለባበስ ላይ መቼ ይችላል። ለማን ቴክስት እንዳደረገች ልታወቅ ትፈልግ ይሆናል ለምን የሚሉ ብዙ ጥያቄዎች ሊኖሩብ ይችላሉ። በተቻለ መጠን የምትናገርበት ቶን ና የምትናገርበትን መንገድ ማስተካከል ጥሩ የሆነ ኮሚኒኬሽን እንዲኖራቸው ያደርጋል። ለምንድነው እንደዚህ የለበሽው ከማለት እኔ እኮ ስትለብሺ ደስ የሚለኝ እንደዚህ እንደዚህ ነው ብለህ ብትነግረት በቃ ያንን አለባበስ ለመልበስ ትሞክራለች። ተረዳኸኝ? ለምንድን ነው እንደዚህ የለበስሽው? ምናምን ስ ግን ቁጥጥር የቁጥጥር ስሜት ውስጡ ስላለው በጣም ነው የሚረብሻት፣ በጣም ነው የሚያናድዳት። ከማስተካከል ይልቅ እንደውም በዛ የመሄድ እልህ ውስጥ ነው የሚከታት። ሶ የመጀመሪያው ይሄ ነው። ሁለተኛ ለምን እንደ ገሊት አትሆኝም? ገሊትን አታያትም ወይ? እሷ እኮ እንደዚህ አድርጋ እንደዚህ ሆና የሚሉ ነገሮች ለምን እንደ ገሊት አቶኝም? ሲጀመር አይባልም። ማንም ሰው እንደማንም መሆን አይችልም። እርግጥ ነው ያላችሁበት ኢንቴንሽን ይገባኛል እኮ ገሊት የምትባል ልጅ ያደረገችውን ነገር እሷም እንድታረግ ፈልጋችሁ ሊሆን ይችላል እኮ አይደለም። ግን ቢሆንም በንጽጽር አይደለም መናገር ያለባችሁ። ስታነጻጽሩ ከዛ ሰው ጋር ጸብ ውስጥ መክተት በሉት በቃ። ያቺ ልጅ ያደረገችውን ነገር ሁሉ ለማድረግ ልትሞክር ትችላለች። ልትጠላት ትችላለች። ልትናደድባት ትችላለች። ኖርማሊ ማነጻጸር ጥሩ ነገር አይደለም። እናንተ ማለት የፈለጋችሁትን ወይም ደግሞ እሷ እንድታደረግ የፈለጋችሁትን ነገር በግልጽ ይሄን ይሄን እኮ ስታደርጊ ደስ ይለኛል፣ እንደዚህ እኮ ብታደርጊ አቤት እንዴት ጥሩ እንደሆነ ብሎ መናገር ነው እንጂ የሆነ ሰው እንዳደረገው ሜንሽን በማድረግ እሷም እንድታረገው ማድረግ ጥሩ የሆነ ነገር ውስጥ አይከትም። የፉክክር እናንተ ከዛች ልጅ ጋር ወይም ለዛች ልጅ ያላችሁ አመለካከት እንዲያሳስባት እንዲያስጨንቃት የሚያደርግ ነው። የማታውቋትም ሴት ብትሆን ማለት ነው ያቺ ልጅ። ስለዚህ እንደዚህን ነገር ውስጥ አትግቡ። ይሄ በጣም ይረብሸናል፣ ያናድደናል። መጠየቅም አንፈልግም። ለምን እንደ ገሊት አትሆኝም? ገሊትን አታያትም? እንዲ እንደዚህ አድርጋ ጸጉሯ እንደዚህ ሆና እንደዚህ ራሷን ምናምን በቃ ብቻ ብዙ አይነት እንደዚህ አይነት ንጽጽሮችን አንፈልግም መስማት። ሲጀመር እኛ ራሳችን ንጽጽር ውስጥ ያለን ሰዎች ነን እና አንተ ደግሞ ጭራሽ ተጨምረ ገሊትን አታያትም ምናምን አይባልም። አትበሉ። እንደዚህ እንዲሆን የምትፈልጉትን ነገር በግልጽ ከእናንተ የመጣ ሀሳብ ነው አይደለ? እዛች ልጅ ላይ ያያችሁትን ካራክተር እኔ እኮ እንደዚህ የምታደርግ ሴት ደስ ስትለኝ አንቺም እንደዚህ ብታደርጊ ብላችሁ በግልጽ መናገር ነው። ሶስተኛ ከሳሽ ልበል፣ ጠቁርሽብኝ። ጠቁር ምንድን ነው እንደዚህ ውበትን የተመለከቱ ማለት ነው፣ መልክን ፊዚካል አፒራንስን የተመለከቱ ንግግሮችን ሴት ልጅን በምትናገርበት ሰዓት ላይ በጣም መጠንቀቅ አለብህ። ብዙ ቪዲዮችን አያለው ቲክቶክ ላይ ገና የወለደችን ሴት ፕራንክ ምንም ምንም እያሉ ከዛ ወፈርሽብኝ ምግብ በቃ እንደዚህ አድርጊ ምናምን የሚሉ በጣም ብዙ ቪዲዮችን አያለው እና ሴት ልጅ ስለ ውበቷ ጉዳይ በጣም ሴንሲቲቭ ናት፣ በጣም ማለት ነው። እና የምትናገራት እያንዳንዷ ነገርን በማስተዋል መሆን አለበት። እና በቃ አትረሳልህም፣ በቃ እንደዚህ ያልካትን ነገር በጣም ያንገበግባታል። በተለይም ደግሞ በጣም ከምትወደው ሰው ሲመጣ ማለት ነው ሰው። ስለዚህ ገና ስተት፣ ከዛ ሽቢ ምንድነው ጠቆች፣ ምንድን ነው ለምንድን ነው እንደዚህ ሆኖ ምናምን ከማለት ይልቅ ቀስ ብለ የሚያምርባትን ነገር እንድታደርግ አላ ደለ ሰፖርት ማድረግ ነው ያለብህ፣ እንጂ ፊዚካል አፒራንስን በተመለከተ ከአንተ የሚመጣው አስተያየት በጣም ይጎዳታል። ወፍራ ሊሆን ይችላል፣ ከስታ ሊሆን ይችላል፣ ጠቁራ ሊሆን ይችላል። አላደለ ብዙ ነገር። ሁሌ ጊዜ ሰው ልጅ አንድ አይነት እንትን ላይ አይሆንም። ሁሌ እንዳማረባት ልትሆን አትችልም እኮ። ያንን አስተያየት መስጠትም የለብህም አይደለም። ግን የምትናገርበት መንገድ ኔጌቲቭን ማስቀደም አይደለም። ምን ሆነሻል፣ ደክሞሻል እንዴ፣ አላደለ። በቃ ይሄ ኬር ከማድረግ የመነጨ በጥሩ ቃላቶች የተሞላ አነጋገር፣ ይህንን ፕራክቲስ ማድረግ ይኖርብናል። እውነት የሰውን ስሜት ጎዳ ነገር ስለሆነ በተለይም ደግሞ ለእኛ ለሴቶች በጣም ሴንሲቲቭ ስለሆንን ከውበት ጋር ከመልክ ጋር የሚሰጡ አስተያየቶች ላይ ማለት ነው። ስለዚህ በተቻለ አቅም ከሳሽ፣ ጠቆሽ፣ ምንሽ ነው የሚሉ ነገሮችን ላለማለት ለመጠንቀቅ ሞክር። ውበቷን የተመለከቱ አስተያየቶችን በምትሰጥ ሰዓት እንዲስተካከሉ ጥሩ እንድትሆን ከመመኘት ጥሩ ነገሮችን ጥሩ ቃላቶችን ምረጥ። አራተኛ ለምንድን ነው የምታካብጁ ረ ቀለል አድርገሽ ረ በጣም እያወሳሰብሽ ነው ምና የሚሉ ጥያቄዎችን መስማት አንፈልግም እኛ ሴቶች ብዙ ጊዜ ስሜት ልንሆን እንችላለን በተለይም ደግሞ ከዚህ ከሆርሞን መለዋወጥ ጋር በየወሩ እንግዲህ የተለያዩ አይነት ባህሪዎችን የተለያዩ አይነት ህመሞችን በቃ ብዙ ነገሮችን እናስተናግዳለን እና ከዚህ ጋር ተያይዞ በትንሽ ነገር ልንከፋ በትንሽ ነገር ልንናደድ በትንሽ ነገር ልናዘን እንችላለን ሰው እንደዚህ አይነት አጋጣሚ በሚፈጠርበት ሰዓት ላይ ምንድን ነው የምታካብጁ ምንድን ነው አወሳሰብሽ የሚሉ ነገሮችን በምትናገሩበት ሰዓት በጣም ይጎዳል ጎዳናል። በቃ ሆርሞናል ለውጦች እኛ ጋር ሊኖሩ እንደሚችሉ አውቃችሁ መረዳት ነው። ሌላ ጊዜ ከምናደርገው የተለየ ነገር ስናደርግ ኦኬ ብላችሁ ማለፍ መልመድ ይኖርባቸዋል። አስሎን ጋር አብራችሁ እስከሆናችሁ ድረስ እንግዲህ ያሉብንን ነገሮች፣ ድክመቶቻችንን ማየትና መረዳት ያስፈልጋል ማለት ነው። ስለዚህ አታጋኘው፣ አታካብጁ የሚሉ ነገሮችን ፕሊስ፣ ፕሊስ በተደጋጋሚ አትጠቀሙ። ለእኛ ለስሜታችን በጣም ከባድ ናቸው። በቃ ስሜታችንን የሚጎዱ ነገሮች ናቸው። ምክንያቱም እኛ እያስተናገድን ያለነው የስሜት መለዋወጥ እናንተ ጋር ቢ መጣ የምትችሉት አይመስለኝም። እውነቱን ለመናገር በጣም ከባድ የሆነ ነው። እንደየሴቱ የሚለያይ ማለት ነው። ሶ ይህንን ተረዱ። አምስተኛ ምን ነበር የምትወጅለት ምናልባትም የቀድሞ ፍቅረኛ ሊኖራት ይችላልና ከሱ ምን ነበር የምትወጅለት ምንድ ነበር የሚያደርግልሽ የሚሉ ጥያቄዎችን እባክህ እባክህ አጠይቃት እንደዚህ አይነት ንጽጽሮች በጣም ይረብሻታል ሲጀመር እነዚህም ዲቴሎች አንተ ማወቅ አይጠበቅብም ያ በእሷና በእሱ መሀል የነበረ ህይወት ነው ያንተና የእሷ ህይወት ደግሞ የተለየ ነው መሆን ያለባት ምንድ ነበር የምትወጅለት ሳይሆን አንቺ ምንድ ነው የምትወ ምንድ ነው የሚያስደስትሽ ብለህ ነው መጠየቅ ያለብህ እሷን ማለት ነው ስላለፈ ህይወቷ መጠየቅ በጣም ያበሳጫታል በጣም ያናድዳታል ትክክልም አይደለም አይደለም ተረድታችሁኛል። ምንድ ነበር የምትወጅለት ምንድ ነበር የሚያደርግልሽ? ኖ ወይ አንተ ከማን ጋር የምትነጻጸረው? ከራስ ጋር ነው የምትነጻጸረው። እሷ የሚያስደስታትን ነገር አውቀህ ለማድረግ ሞክር እንጂ የድሮ ፍቅረኞ ያደረገላትን ወይም ያላደረገላትን ነገር በማድረግ የተሻለ ለመሆን መሞከር የለብም። ውድድር ከራስ ጋር ይሁን። እሷን ለማስደሰት መሞከር ያለብህ በራስ መንገድ ነው። ሰው ምንድነው የሚያስደስትሽ፣ ምንድነው የምትወጅ ነው እንጂ ምንድ ነበር የምትወጅለት ምናምን አይባልም። በመጨረሻ ደረጃ በፍጹም መጠየቅ የሌለበት ጥያቄ ብንለያይ ምን ታደርጊያለሽ፣ ወይም ደግሞ እንደዚህ አይነት ጥፋት ባጠፋ ግን ይቅርታ ታደረግልኛለሽ ምናምን የሚሉ ይሄ እኔ ማልወዳቸው ነው። ምናቸው እነዚህን ጥያቄዎች የሞኝ የሆኑ ጥያቄዎች ናቸው። በዛ ላይ ደግሞ ሪሌሽንሽን የሚጎዱ ጥያቄዎች ናቸው። ብንለያይ ምን ታደርጊያለሽ ስል ማሰብ አለብኝ ማለት ነው። እንለያይ ያለን የሚለውን ነገር ማሰብ አለብኝ ማለት ነው። ሬዲ መሆን አለብኝ ማለት ነው የሚለውን ነገር ይፈጥራል። ሲጀመር ኔጌቲቭ ነገሮች እንደዚህ ዲስካሽን ላይ መቅረብም የለባቸውም። ብን ላይ ምን ታደርጋልሽ፣ እንደዚህ ባጠፋ ምን ታደርጋልሽ፣ ይቅርታ ታደርግልኛለሽ ምናምን የሚባሉ ነገሮችን አታንሳ። በፖዚቲቭ ነገር የተሞላ ይሁን። ለደቂቃም ቢሆን ለምን እንደዚህ አይነት ነገሮችን ታስባለች? አስፈላጊ አይደለም። አብረን እንሆናለን፣ አብረን እንቀጥላለን፣ ጥሩ ነገሮች ይገጥሙናል የሚሉ ፖዚቲቭ ነገሮችን ማሰብ እየተቻለ ብንለ የምን ታደረግ ያለሽ እንደዚህ ባድርግ ይቅርታ ታደረግልኛልሽ አይባልም። ስለዚ ይሄ ማሟረትም ጭምር ነው። እንድታስብበት አስባ የተዘጋጀችበትን ነገር ደግሞ ወደ አክሽን እንድትቀይረው የሚያደርግ መቼ ነው ብላ እንድጠብቅ ልታደረጋት ነው። እንደዚህ አይነት ነገሮችን አታድርግ፣ አትጠቀም። እነዚህ ስድስት ጥያቄዎች እንግዲህ እኛ ሴቶች መጠየቅ የማንፈልጋቸው ናቸው። መጠየቅም ደግሞ የፍቅር ግንኙነቱ እንዲሻክር እንዲቋረጥም የሚያደርግ ስለሆነ ተጠንቀቅ፣ እነዚህን አትጠይቃት። የዛሬ ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት ዳችሁት አልጠራጠርም። እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ላይክ ሳታደርጉት እንዳትወጡ እና ደግሞ ይጠቅመዋል ለምትሉት ወንድማችሁ፣ ጓደኛችሁ፣ ወዳጅ ዘመዳችሁም እንደዚሁ ሼር አድርጉለት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። ቻው